በደቡብ ኢትዮጵያ ክልል በአዲስ ከተደራጁ ዞኖች አንዷ በሆነቸው አሪ ዞን ባለፉት ጊዜያት በባለድርሻ አካላት የጋራ ቅንጅት በዞኑ አንድነት ሰላምና ልማት ላይ በተሰሩ ስራዎች ተጨባጭ ውጤቶች ተገኝቷል። በሂደቱ የሚስተዋሉ ችግሮችና በአካባቢው የሐሰተኛ ሚዲያዎች መበራከት በተገኙ ውጤቶችና የተጀመሩ የልማት ስራዎች ላይ እያሳደሩ ያሉትን ስጋት ለማረም ያለመ የጋራ ምክክር መድረክ በዞኑ መዲና ጂንካ ከተማ ተካሂዷል። የአሪዞን ዋና አስተዳዳሪ አቶ አብርሃም ማታ በመድረኩ እንደገለጹት ከዞን መዋቅር ጥያቄ ምላሽ በኋላ የዞኑን ህዝብ የልማትና የመልካም አስተዳደር ችግሮችን ደረጃ በደረጃ እየፈቱ በክልሉ ብሎም በሀገሪቱ ማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ላይ ዞኑ አስተዋጽኦ እንዲኖረው እየተሰራ ይገኛል። እንደ አንድ ህዝብ፣ እንደ አንድ ዜጋ የራሳችን ተጽዕኖ ለመፍጠር በአጠቃላይ በሀገሪቱ ፖለቲካ ውስጥ መሳተፍ እንደ ማህበረሰብ ማህበረሰቡን መወከልና በዚያም ውስጥ ደግሞ ልማትና እድገትን የሚያመጡ የተለያዩ አይነት ፕሮጀክቶችን ማከናወን ትልቁ ግባችን ነው። ከዚህ አኳያ ዞኑ አቅም በፈቀደ መንገድ በዚህ አጭር ጊዜ ውስጥ የተለያዩ ልማቶችን ለማከናወን ጥረት አድርጓል፤ እያደረገም ይገኛል። ውይይቱን የመሩት የደቡብ ኢትዮጵያ ክልል ምክር ቤት ዋና አፈጉባኤያቱ አለማየሁ ባውዲ የአሪ ህዝብ፣ በኢትዮጵያ መንግስታት ታሪክ ውስጥ ለአብሮነት የማይተካ ሚና የተጫወተ መሆኑን አመላክተው የመድረኩ ዓላማ ከህዝቡ አዳጊ የመልማት ፍላጎት የተመለሰበትና በሂደቱ ያጋጠሙ ፈተናዎች ዙሪያ ተመካክሮ ኃላፊነት የሚወሰድበት ነው ብለዋል። የአሪ ህዝብ ቀደምት በነገስታትም ሆነ በወታደራዊ ስርዓት በኢህአደግም እንደ ህዝብ በክልል ውስጥም ሆነ በሀገሪቱ ውስጥ የራሱን አሻራ ሲያኖር ተሻግሮ የመጣ ህዝብ ነው። በተለይ ለአብሮነት እና ለአንድነት ቤት ሆኖ እየሰነበተ ህዝብ ነው። ዜጎች ወይም የአሪ ህዝብ እንደ ህዝብ ህገ መንግስታዊ በሆነ መንገድ ጠይቆ በተሰጠው ዞን ውስጥ መሰረታዊ ጥያቄዎቹ ምን ነበሩ የሚሉ ጉዳዮችን እንደ አመራርና እንደ ህዝብ ትርጉም ባለው መንገድ አይተን የመለስንበትን ሂደትና በውስጡ ያሉ ተግዳሮቶችን ቁጭ ብለን የምንመክርበት ቀን ይሆናል ማለት ነው። ዞኑ በአዲስ ከተዋቀረ ሁለት ዓመት ባልሞላ ጊዜ ውስጥ በዞናዊ አንድነት ዘላቂ ሰላምና ልማት ላይ የተሰራው ስራ ተጨባጭ ውጤት አስገኝቷል ያሉት በኢፌዴሪ የሰላም ሚኒስትር የሚኒስትሩ አማካሪ አቶ ካይዳኪ ገዛህኝ የተጀመሩ ስራዎችን ማስቀጠል እንደሚገባ ማስገንዝቧል። በዞኑ የተጀመረውን ልማትና የተገኘውን አንድነት የሚጎዱ የመልካም አስተዳደር ብልሹ አሰራርና የሐሰተኛ ማህበራዊ ሚዲያ መበራከት የመሳሰሉ ችግሮች መስተካከል አለባቸው ያሉት አቶ ካይዳኪ ለዚህም የዞኑ ተወላጅ ምሁራንና አመራሩ ተቀራርቦ በመደጋገፍ ሊሰሩ ይገባልም ብለዋል። አንድነትን የሚጎዳ ነገር ነው፣ አሁን እያየን ያለ ነው። ብልሹ አሰራሮችን በስፋት እያየን ነው። እነዚህ መስተካከል ያለባቸው ናቸው። የመልካም አስተዳደር ችግር አለ፣ መስተካከል ያለባቸው ናቸው። አመራሩ በዋናነት ግምገማ አድርጎ የአመራር ሽግሽግ እስከ ማድረግ ሄዶ ይህን ነገር ማስተካከል የሀሰት መረጃ ማሰራጨታል። እሱ ደግሞ ማስተካከል ይጠይቃል። ሁሉም ነገር ሚዛናዊ መሆን አለበት። ጠያቅነትም መኖር አለበት። ስለዚህ እነዚህ አይነት ነገሮች መስተካከል አለባቸው። እዛ ላይ ምሁራኑም ትልቅ ሚና መጫወት አለበት ይህን ስናደረግ ነው የህብረተሰብ ለውጥ የሚመጣው የውይይቱ ተሳታፊ ወጣቶችም በዞኑ የተጀመሩ የልማትና የሰላም እሴት ግንባታ ስራዎችን ለማስቀጠልና ለዞኑ ህዝብ አንድነትና ሰላም ስጋት የሆኑ ሀሰተኛ የማህበራዊ ሚዲያ ወሬዎችን ለመመከት የድርሻቸውን እንደሚወጡ አረጋግጠዋል በመድረኩ የዞኑ ተወላጆች የክልልና የፌዴራል ተቋማት የስራ ኃላፊዎች ተጽዕኖ ፈጣሪ ግለሰቦች የሃይማኖት አባቶችና ጥሪ የተደረገላቸው እንግዶች ተገኝተዋል